ሰላም ሰላም እንዴት ናችሁ ደህና ናቸው ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ እችን አራት ማዕዘን ዳንቴል አሰራር ላሳያችሁ አይደለም ይዤ የመጣሁት በእንደዚህ በአራት ማዕዘን አይነት ዳንቴሎች በጣም ቆንጅዬ ቀላል የሆኑ እዚህ ጋር ፎቶ አስገብቼላችኋለሁ እንደዚህ አይነት ቦርሳዎችን በአራት ማዕዘን ዳንቴል ብቻ እንዴት መስራት እንደምንችል አሳያችኋለሁ የሚያስፈልገን በፈለጋችሁት አይነት ዲዛይን እና ከለር እናንተ በምትወዱት እንደዚህ አራት ማዕዘን የሆነ ሶስት ዳንቴል ብቻ ትሰሩና ከዛ እነሱን ሶስት ዳንቴል ገጣጥመን ልክ እንደዚች ቆንጅዬ ቦርሳ እንዴት እንደምንሰራ አሳያችኋለሁኝ። የዚህን ዳንቴል አሰራር ከዚህ በፊት ስላሳየሁት ሊንኩን ከታች ዲስክሪፕሽን ቦክስ ላይ እና ኮመንት መስጫ ቦታ ላይ ፊን አድርጌ አስቀምጥላችኋለሁኝ። አሁን እንዴት ሰፍተን እንደምንገጣጠመው አሳያችኋለሁኝ። ለቻናላችን ደግሞ አዲስ ከሆናችሁ የተለያየ አይነት ቪዲዮ ስላለ እዚህ ቻናል ላይ ፈቃደኛ ከሆናችሁ ቤተሰብ ልታደርጉ እንችላላችሁ ሰብስክራይብ በማድረግ፣ እንዲሁም ደውላን በመንካት ኖቲፊኬሽን እንዲመጣላችሁ፣ ቪዲዮ ስንለቅ ቶሎ እንዲመጣላችሁ ማለት ነው ማድረግ ትችላላችሁ። ወደ አሰፋፉ እንሄድ፣ እንዴት እንደሰራኋት እጅኛዋን ቆንጅዬ ቦርሳ መልካም ቆይታ። አሰራሩ ስንሄድ እንደዚህ አይነት አራት ማዕዘን ዳንቴላ ያስፈልገናል። ይህንኑ ዲዛይን ከፈለጋችሁ ከዚህ በፊት ስለሰራሁት የዚህ ዳንቴላ አሰራሩ ሊንኩን ከታች ኮመንት መስጫ ላይ ና ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። በሌላ አይነት ደግሞ እናንተ በወደዳችሁት አራት ማዕዘን እኩል ሶስት ትሰራላችሁ። እንደዚህ እኔ ከለር አገባቡን ለየት አድርጌው ነው እንጂ ሶስቱም አንድ አይነት ስራዎች ናቸው። ስለዚህ የምናደርገው ሶስቱን እንደዚህ እናጥፋቸዋለን። የሰራናቸውን ዳንቴል ማለት ነው። ይህኛውንም እንደዚህ በተመሳሳይ፣ እችኛዋንም እንደዚህ፣ ይህኛውን ከውስጥ ያለውን ወደ ውስጥ አድርገን ከላይ ያለውን ወደዚህ ማለት ነው። ከዛ እንደዚህ እራሱ ሳትሰፉት እንደዚህ አይነት የቦርሳ ቅርጽ ይሰጣችኋል። አያችሁት። አሁን የምናደርገው እነዚህን እችኛዋን ከዚችኛዋ ጋር እንደዚህ ቀጥ አድርገን እንሰፋለን። ይሄኛውንም በተመሳሳይ መንገድ እንደዚህ እንሰፋለን። ከዛ ቀጥሎ ይሄንን እንደዚህ ካጠፍን በኋላ ይሄኛውን እችኛውን ገልብጫሳለ መሰለኝ፣ ይቅርታ። የላኛውን ደግሞ ከላኛው ጋር እንደዚህ አድርገን እንሰፋለን። በተመሳሳይ መንገድ ይሄኛውንም ከታች ያለውን በዚህኛው መንገድ እንደዚህ አድርጌ ላሳያችሁ። እንደዚህ አድርገን ከዛ ሁለተኛ ከጨረስን በኋላ ይሄኛውን እንደዚህ አድርገን ነው የምንሰፋው፣ ሁሉንም ማለት ነው። ለእኔ ቀበቶ ነው የምጠቀመው የገዛሁት ስላለ በክር መስራት ከፈለጋችሁ የተወሰነ ዲዛይን አሳያችኋለሁ ማንጠልጠያው ማለት ነው። እንደዚህ ግን በቀበቶ መልክ ብታደርጉት በጣም ተመራጭ ነው። ስፌቱን ከመጀመሪያ በፊት ደግሞ ሌላ አማራጭ ውስጡ ገበር መክተት እንችላለን። ገበር አድርገን ዳንቴል ስለሆነ እንደዚህ የመሳብ ስሜት ስለሚያመጣ በብዛት በክር የምንሰራቸው ነገሮች ገበር እናድርጋለን። የገበር አሰራር ደግሞ አንድ ህቴ ርብቃ ክሮሼት የምትባል እሷ ስለሰራች የእሷንም ሊንክ ከታች አድርግላችሁ እና ቦርሳችሁ ውስጥ ገበር እንዴት እንደምትከቱ በዛውም እሷን ሰብስክራይብ እንድታደርጓት ስለምፈልግ ጎበዝ ጅባን ለሙያ ነች። ና ወደ አሰራሩ እንሄድ። እንዴት እንደምንሰፋ ላሳያችሁ። መርፊያችንን እናወጣለን። እንደዚህ ነው መርፌ የማስቀምጠው እኔ። እንደዚህ እንዳለ አማዞን ላይ ገዝቼ ነው። አሪፍ ነው፣ አይበታተንባችሁ መርፌ የጠፋ ምናምን አትሉም። ከዛ እኔ በነጭ ክር ነው የምሰፋው። መርፌን መርፌ ውስጥ ክሬን አስገብቼ እመለሳለሁኝ። የምናደርገው መጀመሪያ አንድኛውን ፓርት የዝችኛዋን ማለት ነው እንደዚህ አድርገን እዚህ ጋር ማዕዘን ካለበት ጋር እንጀምርና የአራት ማዕዘን ስንሰራ ሁሉም ዳንቴሎች ማዕዘን ስላላቸው ከማዕዘኑ ጋር ከዚኛው ጋም ማዕዘኗ ጋር እንደዚህ ተወስዱና እንሰፋለን ማለት ነው። ያው ስፌት አብዛኞቻችን እንችላለን አይደለ? ትግስት የሚጠይቅ ነው ስፌት በእያንዳንዷ እንትን ድርብ ክሮሼት ላይ ምናምን እያደረግን ስለምንሰራ ሹሩባዎቹን እየተከተልን ትንሽ ጊዜ ሊፈጅባችሁ ይችላል። ያ ሁል ጊዜ እንደምለው ትዕግስተኛ መሆን ያስፈልጋል። እጅ ስራ ስንሰራ አንደኛ እጅ ስራ ውድነቱ እሱ ነው እና እንደዚች እኔ በእያንዳንዱ ላይ እንደዚህ እያደረግኩኝ እሰፋለሁኝ። ያው አጠር ያለች ቪዲዮ ነች። የዚህኛው እንዳንቴል ቅድም እንደነገርኳችሁ አስገባላችኋለሁ፣ ኮመንት መስጫው ላይ መጀመሪያው ላይ ከለዛ ዲስክሪፕሽን ቦክስ ላይ ምታገኙታላችሁ። በሌላም ደግሞ አራት ማዕዘን ዳንቴል በምትፈልጉት ዲዛይን ግራኒ ስኪሪም ሊሆን ይችላል። አራት ማዕዘን ዳንቴሎች ሰርታችሁ እንደዚሁ መስራት ትችላላችሁ። ሶ እኔ እንደዚህ እያደረግኩኝ እዚህ ድረስ እንደዚህ ሰፋት አለሁኝ ሙሉን ባሳያችሁ ችግር የለውም፣ ግን ያው ቪዲዮ ማንዛዛት ነው የሚሆነው። ለእናንተም እንደዚህ እያደረኩኝ በእያንዳንዱ ላይ እስከ መጨረሻ ሂጄ እዚችኛዋ ድረስ እንዴት እንደሆነ ደግሞ መልሻ ያሳያችኋለሁኝ። አንዳንዷን ሹሩባ እየወሰዳችሁ እንደዚህ መስፋት እንችላለን። እንደምታዩት እንደዚህ አድርጌ ሰፍቸዋለሁኝ ይሄንን ይሄ እንደዚህ እናደርገዋለን። ከዛ ይሄንን ደግሞ እንደዚህ አድርገን እችኛዋን ከላይ በተመሳሳይ ሁኔታ ይሄኛውን እንደሰፋ ነው። እችኛዋን እዚህ ጋ ቆርጣታለሁኝ የመጨረሻዋ ስለሆነች። ከዛ ከዚህ ጋር ደግሞ በመቀጠል ይሄንን እንሰፋለን። እንደዚህ ይሄ ቅድም የጀመርኩባት ክር ነች። በኋላ ላይ ወደ ውስጥ ስለምተዋት። ከውስጥ አድርገን እንቋጥራታለን ስንጨርስ። በዚችኛው ጋር እንደዚህ አድርጌ ላሳያችሁ መሰለኝ፣ ለእናንተ በደንብ እንዲታይ። ይሄ እንደዚህ በውስጥ በኩል አደለ ያደረግ ነው። ይሄንን እንደዚህ እናደርግና እንገለብጠዋለን፣ እንዳንሳሳት ማለት ነው። በዚችኛዋ ጋር ለመስፋት እንዲቀላችሁ፣ ለእናንተም ለማሳየት ለእኔም እንዲቀለኝ እንደዚህ አድርጌ ባሳያችሁ ይሻለኛል። ሶ እቺኛ ክር ከውስጥ እንደዚህ ትሆናለች። እንቋጥራታለን የመጀመሪያ የጀመርንባት ስለሆነ ነው። ችግር የለውም። የኛውን ከስ ከጨረስን በኋላ እንትን ይላል። እችን በጀርባ በኩል አንድ ዝችጋ እቺ ሹሩባ ያለባት ክሮሽታችን አለች አይደለም። እስችጋ መልሼ ደግማታለውኝ የጀመርንባት ቦታ ተመሳሳይ ስለሆነ ሽሩባዎችን መጨረሻ ላይ እቋጥራት አለሁኝ። ከዛ እነዚህ ሹሩባዎቹን እየተከተልን እኩል አራት ማዕዘን እንዳንቴል ስላደረግኩት እናንተም እኩል አድርጋችሁ ለመስራት ሞክሩ። አንድ ከዚ አንድ ከዚ ታደርጋላችሁ። ከዛ ሁለተኛ በዚችኛው አጋ የካርዲጋን ሹራፉን ስሰፋ አሳይቻችኋለሁ። በሱ መንገድ መስፋት ትችላላችሁ። ከተመቻችሁ ደግሞ እኔ በዚህ መንገድ ይቀለኛል የምትሉበት የስፌት አይነት ካለ በእንደዚህ አይነት መንገድ እያደረጋችሁ መስፋት ትችላላችሁ። ይህንንም እንደዚህ እያደረግን እንሰፋለን። ከዛ እንደዚህ ጉትታ ድስ ታደርጉት፣ ጥብቅ ያለ እንትን ስፌት ይሆንላችኋል። በፊት ለፊቱ በኩል ምንም አይነት የሰፋንበት ክር አይታይም። የበለጠ ደግሞ ገበር ስታረጉበት አስባችሁታል፣ እንዴት እንደሚያምር። እዚህ ጋር ሳልጨርስ ላሳያችሁ። አያችሁት? የሰፋንበት ቦታ እንደዚህ ካልወጠራችሁት በስተቀር አይታይም። እንደዚህ ነው የሚሆነው። ይህንን በተመሳሳይ መንገድ እንደዚህ እንሰፋለን እስከ መጨረሻው ድረስ። ይህን እንደምታዩት እስከ መጨረሻው እንደዚህ አድርጌ ሰፍቸዋለሁኝ። ከዛ እንገለብጣለን። ስራችንን ለማሳየት ያህል ነው እንጂ እርግጠኛ ነኝ አብዛኞቻችን ስፌት እንችላለን በመርፌ የመስፋት። ከዛ ይሄንን እንደነበረው ቦታው ላይ እመልሰዋለሁኝ። ከዛ ይሄኛውንም በተመሳሳይ እንዴት አድርገን እንደምንሰፋ አሳያችሁና ወደ ቦታዋ ስንመልሳት እንደዚህ ነው የምትሆንልን። ስኔፕቻት ጠርዛ ራሱ የሰፋንባት ቦታ አትታይም። ከዛ ይሄኛውንም በተመሳሳይ ልክ ይሄኛውን እንደ ሰፋ ነው እንሰፋና ሰፋና ስራችንን እናጠናቅቃለን። እንዳልደጋግመው ስፌቱ ተመሳሳይ ስለሆነ መጀመሪያ ይሄኛውን እንደዚህ እንሰፋለን እዚች ድረስ ከዛ ሁለተኛ ስራችንን ቅድም እንዳሳዩችሁ እንገለብጥና ይሄኛውን ከዚህኛው ጋር እንደዚህ አድርገን እንሰፋለን። በግልባጩ በኩል በውስጥ በኩል እንደዚህ አዙረን ማለት ነው። ስንጨርስ ስራው እንደዚህ ነው የሚሆነው። ሙሉን ሰፍቼ ውጤቱን አሳያችኋለሁኝ። በተመሳሳይ እዚህ ጋር ልክ መጀመሪያ እንደሰፋ ነው ካደረግን በኋላ ክራችንን እንቆርጣለን። እዚች ጋር ልክ እንደዛኛው በደንብ አርገን እንቋጥርና ክራችንን በተለመደው መልክ ወደ ውስጥ ከዚህ በፊት አሳይቻችኋለሁ። ለእንደዚህ ደግሞ ዛሬ ገና ይህንን ቪዲዮ የምታዩ ከሆነ በፊት ክር እንዴት ወደ ውስጥ እንደምንደብቅ ያሳየሁት ቪዲዮ ስላለ እሱን ማየት ትችላላችሁ። ከዛ ስራችንን እንገለብጠዋለን እንደዚህ አድርገን የሰፋ ነውም ማለት ነው። እዛ እንደዚህ ይሄ ቆንጆ ቦርሳ ሰጠን ማለት ነው። እንደምታያት እንደዚህ አይነት ቆንጆዬ ለየት ያለች ቦርሳ ዘመናዊ በሏት። እንደተለመደው እንደዚህ እንደዚህ ዚግዛግ እያደረግን ከምንሰራ እንደዚህ አድርገን ቆንጆዬ ቦርሳ መስራት እንችላለን። እቺ ነው አላልኳት፣ ተቀጣጥን ነበረ ቁጭኛዋን ምንቋጥራታለን በኋላ ወደ ውስጥ እንሰፋ። ቅድም እንደነገርኳችሁ የውስጥ ገበር እንዴት እንደምናስገባ የኪሮሽ ስራ ላይ ሊንክ አስቀምጥላችኋለሁ። የጓደኛ እየሰራችኋለ በጣም ጎበዝ ልጅ ነች፣ እሱን ታዩታላችሁ። ይሄንን ይመስላል ቦርሳው። ከዛ እኔ ይሄ ገበር ምንድነው የሚባለው? ቦርሳ የሌዘር ቦርሳ ምናምን የሚሰራበት ማንገቻ አለኝ እና እሱን ነው እኔ የማደርገው። እናንተ በክር መስራት ከፈለጋችሁ እንትን አላችሁም አድቫይስ አይልሰጣችሁም። ክር ቦርሳ ላይ አብዛኛውን ጊዜ የክር ማንገቻ ስናደርግ የሆነ የመሳብ ስሜት አለው። እንደዚህ ልቅቅ ይላል እየቆየ ስናደርገው እና እሱን እናንተ እንደምትፈልጉት አድርጋችሁ ማድረግ ትችላላችሁ እንደ ምርጫችሁ። ለምሳሌ እኔ እንደዚህ ሰንሰለቱን ብቻ ከምናደርግ ሶስት ሰንሰለት በብዛት እንደዚህ አይነት ቀበቶ ይሰራል። እስትኛዋን ላሳያችው፣ አንድ ሁለት ሶስት፣ እንደዚህ አድርገን ከዛ አንድ ሰንሰለት እንደዚህ እናድርግና እንደዚህ ግማሽ ግማሽ ድርብ ክሮሼት አንድ ሁለት ሶስት፣ እስትኛዋ ጋር ስንደርስ ሶስተኛዋ ጋር አንድ ሰንሰለት እናድርግና ወደዚህ አዙረን አንድ ሁለት ሶስት እንደዚህ እያደረጋችሁ የፈለጋችሁት መጠን ድረስ የእንትኑ በዚህ ጋር ማንጠልጠያ የሚሰራበትን ማለት ነው። አንድ ሰንሰለት ከዛ ዝች ጋር ይቅርታ፣ አንድ ሰንሰለት አድርገናል። ከዛ ዝች አንድ ሹሩባ የምትመስለው ውስጥ አንድ ሁለት ሶስት ነጠላ ክሮሼት ከዛ መጨረሻ ላይም ስንደርስ አንድ ሰንሰለት ስራችን እናዞራለን። ቀጥሎ እዚች ጋ ሹሩባ የምትመስለው ዋጋ አንድ ሁለት ሶስት የመጨረሻው ጋር ስንደርስ አንድ ሰንሰለት ከዛ እንደዚህ እናዞርና ደግሞ በተመሳሳይ እነዚህ ሹሩባ የሚመስሉት ቦታ ላይ አንድ ሁለት ሶስት ከዛ አሁን መጨረሻ ላይ ስትደርሱ አንድ ሰንሰለት እያደረጋችሁ ይህንን እስከፈለጋችሁት መጠን ድረስ ሰርታችሁ እንደ ቀበቶ እዚኛው ጋር እና እዚህ ጋ መስፋት ትችላላችሁ። እኔ እችኛዋን ስለምጠቀም የአማዞን ላይ ምናምን ትሼን ላይ ራሱ አሁን ላይ አምጥተዋል እንደዚህ አይነት ቀበቶዎች ካሌዛ ደግሞ የእጅ ስራ የሚሰሩት አሉ፣ አይደለም የሚሸጡበት ቦታ የሚሰሩት አልኩኝ፣ የሚሸጡበት የእጅ ስራ ክሮሼት ምናምን እዛ ቦታ ልታገኙት ትችላላችሁ። እዚህ እኔ ያለውበት ቦታ አለ፣ እናንተ ያላችሁበት ቦታ አላቅም። እነዚህ በቀላሉ ራሳቸው ተበስተው ቀበቷቸው ስለሚመጡ በጣም በቀላል ዘዴ እዚህ ጋር እንደዚህ የምናስይዘው የ ምንድን ነው የሚባለው ማንጠልጠያ ማንጠልጠያ ቀበቶ እንበለው። በቀላሉ እንደዚህ አድርጋችሁት በጀርባ በኩል እኔ ሰንሰለቷ ላይ ነው ማደርገው እንዳይወጣብኝ። እዚች ጋር መሳሪያ ሌላ ማለት እንደዚህ የምንጠቀምበት ራሱ አያስፈልግም። ቀጥታ በእጃችን እንደዚህ አድርገን እንደዚህ የሚይዝ ቀበቶ ነው። ሁለተኛዋንም እዚ ጋር በተመሳሳይ አድርጋታለውኝ። ይህንንም እንደዚህ አድርግና አጣብቄ እንዴት አይነት ውጤት እንደሚሰጠኝ ያሳያችኋለሁ። እንደምታዩት በስተመጨረሻ እንደዚህ ሆነ አይቀለች ሶስት የተለያየ የዳንቴል ዲዛይን አድርገን ግን መጠኑን እኩል አድርገን ከሰራ ነው እንደዚህ አይነት ለየት ያለ ፋሽን የሆነ ቦርሳ መስራት እንችላለን። እንደነገርኳችሁ ይሄንን ኢንተርኔት ላይ ኦንላይን ላይ ማግኘት ትችላላችሁ። የተለያየ ቦታ አለ። በቀላሉ እንደዚህ በቁልፍ ነው የሚገናኙት። መክፈትም ስትፈልጉ ከዚህ ጋር በቀላሉ እንደዚህ ስታደርጉት ክፍት ይላል። ደስ ነው የሚለው። ሞክሩት። ትወዱታላችሁ የሚል እምነት አለኝ። እንግዲህ ለዛሬ ይዤላችሁ ይሄ የመጣሁት ይሄን ነው። በሚቀጥለው ሌላ ስራ ይዤላችሁ እመጣለሁ። ማክሰኞ ምናልባት የሹራፍ ከላይ የሚለበስ ወይም ደግሞ ኮፍያ፣ እንደዚህ ፖኬት የሚባለውን አሰራር ላሳያችሁ እሞክራለሁኝ። ቪዲዮ ከጨረስኩኝ ጀምሬ ያለሁኝ በድጋሚ ለቻናላችን አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ከታች ያስቀመጥኩላችሁን ሊንኮች እዩዋቸው ይሄንን ዲዛይን ለምትፈልጉና ገበር ውስጡ እንዴት ማስገባት እንዳለብን የጓደኛዬን ቪዲዮ አድርጌላችኋለሁ ሊንኩን በተረፈ ባላችሁበት ሰላም ጤና ፍቅር እንመኝላችኋለን አገራችንን ሰላም ያደርግልን በሰላም ያገናኛል ሰላም